ለመኖር በጣም ምቹ በሆነ አካባቢ በአምስት ሚሊዮን ብር ባለ ሁለት መኝታ አፓርትመንት እየሸጡ እንደሆነ ሰምተናል። ይህንንም ለማጣራት በሄድ ኦፊሳቸው ተገኝተን ለሽያጭ ያወጧቸውን የካሬ አማራጮች ዋጋቸውን፣ እንዲሁም ዲስካውንቱ ምን ያህል ነው የሚለውን ወደ እናንተ የምናቀርብ ይሆናል። እኔ ሄደናይ፣ ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ሰላም፣ ቤት እየሸጣችሁ ነው የሚል ወሬ ሰምቼ ነበር። እውነት ነው። ትክክል ነው። ያው እኔም ቅድም የደወልኩልሽ ቤት እንደዚህ ቀንሶ አያውቅም ብዬሽ ነበረ እና እንድታይልንም የፈለግኩት ያው፣ ብዙ ጊዜም ቢሮአችንን ጎብኝተሻል። ዛሬ ግን እንደዚህ እንደዚህ ቤት ቀንሶ አያውቅም ብያለሁ እና ስለ እሱ ቁጭ ብለን ብናወራ መልካም ይመስለኛል። በቅድሚያ ግን እራስን ከማስታወቅ እንጀምር። ያው አቤል እባላለሁ እኔ በቴምር ፕሮፐርቲ ውስጥ የሽያጭ አማካሪ ነኝ። ሰው ብለን እስኪያረፍ ብለን ደግሞ ስላለው ነገር እናያለን ቢሯችሁ በጣም ተጨናንቋል። ዲስካውንቱን ሰምተው ነው ወይስ ምን አዲስ ነገር አለ? እውነት ነው። ዛሬ መምጣት አለብሽ ያልኩትም ከዚህ አንጻር ነው። ቤት እንዲቀንሱ አያውቅም። ለዛ ነው የዚህ ቢሮ መጨናነቅ ዋናው ምክንያት ማለት ነው። ስለዚህ እሱን ወደ ኋላ እስቲ እናወራበታለን። መልካም እንግዲህ፣ እስኪ ቴምርን ለማያውቁ ተመልካቾችን ቴምር ማን ነው የሚለው በተወሰነ ቴምር ሪል ስቴት ያው በ2010 ዓ ም በዘርፉ 8 ዓመት በሪል ስቴት የቆየ ድርጅት ሲሆን በዚህም ስምንት ዓመት ውስጥ ሰባት ሳይቶችን ጠንቀቅ አድርጎ ጥራታቸውን ጠብቆ ለደንበኞች ያስረከበ ተቋም ነው። አሁን ላይ ደግሞ እየሰራ ያለ ለግንባታ ደግሞ ለማስረከብ ዘጠና ፐርሰንት እና ከዛ በላይ ያለው ፕሮግረስ ላይ ያለ ተቋም ነው። እንዳጠቃላይ ቴም ሪል ስቴት የስምንት ዓመት እድሜ ሲኖረው በዚህ ስምንት ዓመት ውስጥ ሰባት ሳይቶችን ለደንበኞች አስረክቧል። ይህም ማለት በአንድ ዓመት ውስጥ አንድ ሳይት አስረክቧል ማለት ነው። ምንም አይነት የዲሊቨሪ ሹ የሌለበት ተቋም ነው። መልካም እንግዲህ አሁን ላይ ለሽያጫ ወጣቸዋቸው አፓርትመንቶች የት አካባቢ ነው የሚገኙት? ያ እንግዲህ ቴምሮሪል ስቴት አፎርዳብል ፕራይስ በሚል ከዚህ ቀደም ከኢትዮ ሪልስቴት አዋርድ ይህንን ተሸልሟል። በተመጣጣኝ ዋጋ ለደንበኞች ቤትን በማቅረብ ነው የሚታወቀው። ነገር ግን አሁን ደግሞ 2018ን በማስመልከት ብዙሀኑን የቤት ባለቤት ለማድረግ በአያት ሳይት ላይ ከሚገኙ ሳይቶቻችን ሁለት ብሎኮች ላይ እንዲሁ ዲስካውንት አድርጓል። ከዚህም ውጭ በሌሎች ሳይቶቻችን ላይ ቅናሽ አድርገናል እና በነገራችን ላይ ያው እኛ ደንበኞቻችንን ስንቀበል ሁልጊዜ በቴምር ነው፣ እንደ ስማችን ማለት ነው እና እስቲ ቴምራችንን ቅመሹ በቅድሚያ። ጥሩ እንግዲህ እናንተ የምትገነቧቸው ህንፃዎች ምን ምን አሚኒቲዎች አሏቸው? እሱን በተወሰነ ግለጽልኝ። በጣም ጥሩ ያው እንግዲህ እኛ የምንገነባው ሞደርን አፓርትመንት የሚባል ሲሆን በውስጡ የመኪና ማቆሚያ ፓርኪንግ ኤሪያን ያካተተ ስታንድ ባይ ጀነሬተሮችን፣ እንዲሁም ደግሞ በሁሉም ሳይቶቻችን ላይ እንደምናደርገው ሁሉ ትራንስፎርመርን ያካተተ ነው። ከዚህ በተጨማሪ ለሀዘን ለደስታ የሚሆን ቴራስ አለው፣ ሎቢዎችን ያካተተ ነው። ፋሲሊቲው ሙሉ ለሙሉ የተሟላ ሞደርን አፓርትመንት ነው የምንገነባው። መልካም እንግዲህ ያው አሚኒቲ የተሟላ ሲሆን ለነዋሪውም በጣም ምቹ ይሆናል። ሊፍቶችስ ያሏቸው የሊፍቶች አማራጮች እንዴት ነው? ሊፍትም ያው እንዲሁ የተሟላ ነው። ለደንበኞች ወይም ደግሞ አፓርትመንቱን ለሚገዙ እንግዲህ የምንገነባቸው ብዙ ረዘም ያሉ ህንፃዎች ናቸው። ጂፕላስ 15 እና ከዛ በላይ ናቸው። ነገር ግን ለነዚህ ሁሉ አፓርትመንቶች እንግዲህ በቂ የሆነ ስታንድ ባይ ጀነሬተርን ከሊፍት ጋር ያካተተ ነው የሚሆነው ማለት ነው። እንዳጠቃላይ ቴምሮ ሪል ስቴት የሚገነባቸው አፓርትመንቶች የጥራት ችግር የሌለባቸው፣ ፋሲሊቲውን ያሟላ ጥሩ ግንባታ ነው። አሁን ይህንን ቅናሽ ደግሞ ስታይቅኝ ከፋብሪካ ነፃ የሆነችው ከብክለት ነፃ የሆነችው አያት ላይ ነው እና አያትን ሁል ጊዜ ስታስቢያት ብዙ ነዋሪዎች ለምን እዛ ይኖራሉ የሚለው ዋናውን ጥያቄ ይመስለኛል አይደል ስለዚህ ከፋብሪካ ነፃ ነች ምክንያቱም ያ ብክለት ምናምን የለም ለመኖር ምቹ ነው የትምህርት ቤቶች የንግድ ተቋማት የሃይማኖት ተቋማት እንዲሁም የንግድ ኤሪያዎችን ያካተተ ቦታ ነው ለመኖር ምቹ በመሆኑ ዲስካውንት ኦፈሩን ወደዛ አድርገነዋል ማለት ነው በጣም ጥሩ እንግዲህ ለሽያጭ ካወጣቸዋቸው አፓርትመንቶች ያሏችሁ የካሪ አማራጮች ምን ያለው እሺ የመጀመሪያው ያው ዲስካውንት ኦፈሩን ያወጣ ነው አያት ሎሚያድ ሱፐር ማርኬት በሚባለው ሳይታችን ላይ ሲሆን ከአያት አደባባይ ወደ 500 ሜትር ርቀት ላይ የሚገኝ አፓርትመንት ነው። አስፓልት ዳር ኤግዛክትሊ የሚገኝ ሲሆን የህንፃው ጠቅላላ አርዝመት ጂ ፕላስ 10 የሆነ አፓርትመንት ነው ማለት ነው። በዚህ አፓርትመንት ላይ አሁን ያለበት የፕሮግረስ መጠን ሁለት ስላብ ብቻ የቀረው ነው። ያ ማለት የስትራክቸሩን ኦልሞ ዘጠና በመቶ አጠናቀናል ማለት ነው። ስለዚህ ይህንንም ያደረግነው ባለፉት ሰባት ወራት ውስጥ ነው። በሚቀጥሉት አንድ ዓመት ከስድስት ወር ውስጥ ደግሞ ሙሉ ለሙሉ አጠናቀን ለደንበኞች የምናስረክበ ሳይት ነው ማለት ነው። እንግዲህ ያሏችሁን የካሬ አማራጮች ሳይቱን ነግረኛል የዋጋው ሁኔታ እንዴት ነው ዋናው እንግዲህ ዋጋው አይደል ዋጋውን በተመለከተ ስናወራ እኛ ሎሚያድ ሱፐር ማርኬት ላይ ያለው አፓርትመንታችን ጂ ፕላስ አስር የሆነው ቁመት ላይ የሚንሸጠው ባለሶስት መኝታ ብቻ ናቸው ትንሹ መቶ አስራአንድ ካሬ ሲሆን ትልቁ መቶ ሰላሳ ሰባት ካሬ አማራጭ ያለው ባለሶስት መኝታ ናቸው ማለት ነው መቶ አስራአንድ ካሬ ጠቅላላ ክፍያው አስር ሚሊዮን አምስት መቶ አርባ አምስት ሺህ ብር ነው የነበረው ማለት ነው። አሁን ላይ ግን ቅናሹን በተመለከተ የ2.7 ሚሊዮን ብር ቅናሽ አድርገናል። ይህም በአንዴ ለሚከፍሉ ደንበኞች ዋጋው ወደ 6.7 ሚሊዮን ብር ቀንሰናል ማለት ነው። ስለዚህ በአንዴ ከከፈሉ ዋጋው 6.7 ሚሊዮን ብር ይሆናል ማለት ነው፣ የዚህ መቶ 11 ካሬ ዋጋ። ነገር ግን በአንዴ መክፈል ካልቻሉ ደግሞ እንዲሁ አማራጮችን አዘጋጅተናል። ለምሳሌ ከክፍያው ላይ 40 በመቶ መክፈል የሚችሉ ከሆነ የ20 በመቶ ቅናሽ እንዳከፋፈላቸው ያደረግን ሲሆን የሚቀጥለውንም አስር በመቶ ክፍያ ከስምንት ወር በኋላ እንዲከፍለው አድርገን ነው ያዘጋጀነው። ስለዚህ ይሄን ማለት ዛሬ አርባ ፐርሰንቱን ደንበኛ ቢከፍል ቀጣዩን የሚከፍለ መቼ ነው? ከስምንት ወር በኋላ አስር ፐርሰንት ነው ማለት ነው። ስለዚህ በአንዴ ለሚከፍሉ የሁ ሰባት ሚሊዮን፣ አርባ ፐርሰንት ለሚከፍሉ ደግሞ የሀያ በመቶ ቅናሽን አድርገናል። በተመሳሳይ ባለሶስት መኝታ ሆኖ ትልቁ መቶ ሰላሳ ሰባት ካሬን ብንመለከተው ከዚህ ቀደም ስንሸጥ የነበረው በ12 ሚሊዮን ነበረ። በ12 ሚሊዮን ገደማ ነው እየሸጥ ነው የነበረው። አሁን ላይ ይሄ ዋጋ ወደ 7.8 ሚሊዮን ዝቅ ብሏል። በአጠቃላይ ዋጋው ላይ የአራት ነጥብ አንድ ሚሊዮን ብር ቅናሽ አድርገናል ማለት ነው። ስለዚህ ደንበኛ ባይጨናነቅ ቢሮአችን አይገርምም ማለት ነው አይደል? አዎ፣ ልክ ነህ። ጥሩ ስካውንት ያደረጋችሁት። እኔ ግን ሰምቼ የመጣሁት በአምስት ሚሊዮን ብር ባለ ሁለት መኝታ አፓርትመንት እንዳላችሁ ነው። እሱ የት ሳይት ነው የሚገኘው? ትክክል ነው። የሚገኘው ሳይታችን፣ ይህም ከአያት ወደ አያት ጸበል መንገድ መሄጃ አዲስ መንደር ወይም ፈረስ ቤት በሚባለው ሳይታችን ሲሆን ጠቅላላው የህንፃው ርትመት ጂ ፕላስ 16 የሆነ አፓርትመንት ነው። ይህም ሞደርን የሆነ ሁሉም ፋሲሊቲዎችን ያሟላ አፓርትመንት ፖይንት ነው። በዚህ ላይ በ87 ካሬ ባሉለመኝታ ወይም ደግሞ እናንተ ሰምታችሁ የመጣችሁት ማለት ነው በአምስት ሚሊዮን ነው። ባንዴ ለሚከፍሉ ደንበኞች የሸጥን ያለ ነው። ስለዚህ ቤት ሊያውም ከፋብሪካ ነፃ የሆነች ቦታ ላይ አያት ናይ በአምስት ሚሊዮን ብር ማግኘት እድለኝነት ይመስለኛል። ስለዚህ ይህ ከዚህ ቀደም ሲሸጥ የነበረው ማለትም ከአዲስ ዓመቱ ቅናሽ በፊት በሰባት ነጥብ ሰባት ሚሊዮን ብር ነበረ። ዛሬ ላይ በአምስት ሚሊዮን ብር ሲሸጥ ነው ማለት እስቲል አሁን የሁለት ነጥብ ሰባት ሚሊዮን ብር ቅናሽ አድርገናል ማለት ነው። ስለዚህ መቶ ፐርሰንት ለሚከፍል ደንበኛ አምስት ሚሊዮን ብር ነው የምትሸጡት፣ ትክክል። መቶ ፐርሰንት መክፈል ደግሞ ለማይችል ሁለት አይነት አማራጭ አለው። አንደኛ አርባ ፐርሰንቱን ከከፈለ ሀያ በመቶ ቅናሽ እናደርግና ቀጣዩን ክፍያ ግን ከስምንት ወር በኋላ እንዲከፍል እናደርጋለን ማለት ነው። ይህንም ማይችል ከሆነ ደግሞ አስር በመቶ በተጠበቀው አካሄድ ሰባት መቶ ሰባ ሺህ ብር ብቻ በመክፈል አሁንም አፓርትመንቱን የግሉ ማድረግ ይችላል ማለት ነው። መልካም እዚሁ ላይ ባለ 3 መኝታን ስንመለከተው መቶ ስድስት ካሬ ነው። መቶ ስድስት ካሬው ከዚህ ቀደም ስንሸጥ የነበረው ወይንም ደግሞ በአከፋፈል ማለት ነው 9.3 ሚሊዮን ብር ነው ድሮ ይከፍሉት የነበረው ደንበኞች 9.3 ነው። ዛሬ ላይ ግን በአንዴ መክፈል ከቻሉ የ3 ሚሊዮን ቅናሽ አድርገን በስድስት ሚሊዮን ብር ነው እየሸጠ ነው ያለው ስድስት ሚሊዮን አርባ ሁለት ሺ ብር። ይሄ ማለት ባለሶስት መኝታ ባለሶስት መኝታ በስድስት ሚሊዮን አርባ ሁለት ሺ ብር ከቴም ሪልስቴት ማግኘት ይችላሉ ማለት ነው። ይሄ ከጠቅላላ ዋጋ ላይ የሶስት ነጥብ ሶስት ሚሊዮን ብር ቅናሽ አድርገናል ማለት ነው። በተመሳሳይ እዚሁ ላይ መቶ ስድስት ካሬው ላይ ባለሶስት መኝታው ላይ መቶ ፐርሰንት መክፈል ባይችሉስ ደግሞ እንዲሁ አዘጋጅተናል። ምክንያቱም አርባ በመቶ መክፈል የሚችሉ ከሆነ አርባ በመቶውን ዛሬ ይከፍላሉ። ከቀሪው ላይ የሀያ በመቶ ቅናሽ እናደርጋለን። ቀጣዩን ክፍያ ግን መቼ ይከፍሉታል? ከስምንት ወር በኋላ አስር ፐርሰንት ይከፍላሉ ማለት ነው። ስለዚህ እኚህን ሁሉ ዲስካውንቶች ማምጣታችን ለደንበኞች የቤት ባለቤት በተለይ በ2018 የቤት ባለቤት የሚሆኑበትን እድል ፈጥረናል ብዬ አስባለሁ። በጣም ጥሩ። አንድ ደንበኛ ቤቱን ከገዛ በኋላ የአከፋፈል ሂደቱን ማወቅ ይፈልጋል። እናንተ ጋር ያለው ያከፋፈል ሂደት ምንም መሰረት ያደረገ ነው? እስኪ እሱን በተወሰነ ንገረን። በጣም ጥሩ። እኛ ከደንበኞቻችን ጋር ያለን ኢንተራክሽንን ከፍ ለማድረግ በአጠቃላይ በሪልስቴት አለ ሁለት አይነት አከፋፈል ነው ያለው። አንደኛው ታይም ቤዝድ ነው፣ ጊዜያትን ጠብቀው ወቅትን ጠብቀው የሚከፍሉት ነው። ስለዚህ ዛሬ ላይ የምንገኘው መስከረም ከሆነ ቀጣዩ ክፍያ ጥቅምት ትከፍላላችሁ የሚል ነው። እኛ ይህን መንገድ አንከተለው፣ ምክንያቱም ግንባታ ሂደቱ ምንም ይሁን ምንም ደንበኞች መክፈላቸውን ይቀጥላሉ ማለት ነው። ይህ ለደንበኞች ምቹ አይደለም፣ ትረስትም ቢውልድ አያደርግም። ስለዚህ እኛ የምንከተለው ቤዝድ ኦን ፕሮግረስ ነው፣ ፕሮግረስ ቤዝድ ነው። ያ ማለት ግንባታውን እየተመለከቱት የሚከፍሉበት ስርዓት ማለት ነው። ለምሳሌ አራተኛ ስላብ ሲሞላ ቀጣዩን 5% ትከፍላላችሁ፣ የሚል ከሆነ ስላቡን መሙላቱን ቼክ አድርገው የሚከፍሉበት ስርዓት ማለት ነው። ስለዚህ ታይም ቤዝድ ሳይሆን ፕሮግረስ ቤዝድ ነው፣ ታይም ሪል ስቴት እንደ ተቋም የሚከተለው ማለት ነው። መልካም እንግዲህ፣ ደንበኛው ህንፃው የት ደረጃ እንደደረሰ እያየን ክፍያውን ይቀጥላል ማለት ነው። በትክክል እንግዲህ። አሁን የነገርኩሽ አከፋፈል ጠቅለላ አድርጎ ለመንገር ያህል ሶስት አይነት አማራጮችን ነው ለደንበኞች ያዘጋጀ ነው። አንደኛው በአንድ ጊዜ መቶ ፐርሰንት የሚከፍሉ ከሆነ ክፍያቸውን ጨርሰዋል ማለት ነው ኦልሬዲ። ስለዚህ ምንም ተቀጣይ ክፍያ ስለማይኖርባቸው ታይም ቤዝድም ፕሮግረስ ቤዝድም አይመለከታቸውም።